ቆንጆ ንርቀ መሄድክን የኔ ቆንጆ ብሰማን በወሬ የኔ ቆንጆ ታስጨንቀኛለህ የኔ ቆንጆ ነህና ጅምሬ የኔ ቆንጆ ቃል ኪዳን ነውና የኔ ቆንጆ በሰው ላለውጥ የኔ ቆንጆ ናምተን ባለህበት የኔ ቆንጆ ልቦና ወኔስ እግፍ ድግፍ የወይን አረግ ዝንትፍ ቁመናውሎጋለግናጋ ብየዋለሁኝ ውብ ሸጋ ቁመናውሎጋ ለግናጋ ብየዋለሁኝ ውብ ሸጋ። ኢየሩሳሌም አሰፋ ነኝ የምዕራፍ 18 ተወዳዳሪ አራተኛ ሆኝ እያጠናቀቅኩ ያለሁኝ። አሁን ደግሞ ለአምስተኛው የአሸናፊዎች አሸናፊ ውድድር እንግዲህ ዝግጅታችንን ጨርሰን ከትንሽ ቀናት በኋላ እንገናኛለን ብዬ አስባለሁኝ። እንግዲህ በነበሩስ ቀናት የተሻለ ልምድ እያደረኩ ቆይቻለሁ ብዬ አስባለሁ። እንግዲህ በተሻለ ስራ፣ በተሻሉ እንግዲህ ከፍ ባሉ ሙዚቃዎች እመጣለሁ ብዬ አስባለሁ። ያው እንግዲህ የአምስተኛ አሸናፊዎች አሸናፊ በጣም ከባድ ውድድር እንደሚሆን እጠብቃለሁኝ። ምክንያቱም እንደሚታወቀው በጣም ጎበዝ ልጆች የሁሉም ምዕራፍ አሸናፊዎች ስብስብ ነው። እና ያለው ከባድ ውድድር እንደሚሆን እንግዲህ የሚጠበቅ ነው። ተመልካቾችም ትጠብቃላችሁ። ሁሉም ሰው በጉጉት የሚጠብቀው ውድድር ነው። እና ወይም እንግዲህ የቻልኩት ተዘጋጅቻለሁ ብዬ አስባለሁኝ። ምናየው ይሆናል። ጉብልዬ ናንተ ጉብልዬ፣ ጉብልዬ ናንተ ጉብልዬ

እየተዘጋጀሽ ነው? በደንብ አይ ደስ ይላል አሪፍ ነው። በነገራችን ላይ ተመልካቾቻችን ለአምስተኛው የአሸናፊዎች አሸናፊ ውድድር ተገናኝተናል። በቅርቡ ይጀምራል። ደስ ብሎኛል ስለተቀላቀልኩኝ ተቀላቀልኩኝ። ድጋፋችሁ አይለን። እንግዲህ በጣም ፉክክር ያለበት ውድድር ነው የአሸናፊዎች አሸናፊ ከባድ ውድድር ነው። በነገርሽ ላይ ጀርዬ አንቺ እርግጠኛ ነኝ አሪፍ ልምምድ አድርገሻል። ምክንያቱም ያው ምዕራፍ 18 ስለነበራችሁ እናንተ ጊዜ ነበረሽ እና እርግጠኛ ነኝ በደንብ እንደተዘጋጀሽ አልጠራጠርም። ኛ ያው ታውቂያለሽ አሁን በቅርቡ ነው ያለቀው የኛ ምዕራፍ እና እናንተ ግን በደንብ እንደተዘጋጃችሁ ተስፋ አደርጋለሁ። በነገሮች ላይ አዚ ውድድር ላይ ያሉ አንድ ገጠመኝ ነበረኝ። ና ግጥሙ የጠፋብኝ ሙዚቃ ነበር

ያሰኛልን ደሞኝ የዘንድ ወቱ ምን ትኮራናቱ ያችንበት ቀና ምን ትኮራናቱ ያችንበት ቀና አንድ ሱሎን ላለች ወንዶችና ጋማ ፈረሱ ላይ በኩራት ተቀምጦ ጋማ ፈረሱ ላይ በኩራት ተቀምጦ ስንቱን አቅለሳን በፍቅር አስምጦ ስንቱን አቅለሳን በፍቅር አስምጦ ጉብልዬ ናንተ ጉብልዬ ጉብልዬ ናንተ ጉብልዬ ጉብልዬ መንገድ አሳይቼው ጉብልዬን እኔው በገዛቼ ጉብልዬ በልቤ መጓዙን ጉብልዬ ጀመርኮ ይወዳጄ ካንተ ከአንተ ጉዳይ አለኝ ጉብልዬ የማልቀርበት ጠብቀኛ ጠብቀኛ አደራ በቤት አጠገብ አለፍ ያልኮ እንደሆን እጠብቅሀ

ቀኑ መሽቶ ይነጋል ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል። ጧት በኖራ ሪዞርት እንግዲህ አብረን እያሳለፍን ነው። ተፈጥሯዊ ነገሮችን እንግዲህ በጣም ለአይን የሚማርክ ነገር አለ። እንደዚህ የተራሮቹ ሰንሰለታማ አይነት ተራሮች አሉ። እነሱም ተፈጥሮን ውበት እያየን ከተፈጥሮ ጋር ከዛፎች፣ ከአዋፍ ጩኸት ጋር እንግዲህ ጥሩ የሆነ የተፈጥሮ ጋር ንግግር ማድረግ ይቻላል። እኔ በጣም ወድጀዋለሁ። እንግዲህ ጠዋቴን በእንደዚህ አይነት መልኩ ጀምሬያለሁ። ያው አሁን እስከዛሬ ድረስ በነበርኩባቸው የትምህርት የስራ ህይወት ላይ እንደ ልብ እንደዚህ የተወሰነ ጊዜ ለማግኘት አይቻልም። ማለት በጣም ፕሮግራም እንደሆነ ካልሆነ ይሄ ተፈጥሮን እያዩ እንደዚህ ዘና ማለት፣ ንጹህ አየር ያለው ቦታ ላይ መሆን በጣም ደስ ይላል። ትንሽ ደግሞ እንቅስቃሴ ነገር አድርገን ያው ሙቼም ጤናንም ለመጠበቅ በተለይ ደግሞ ድምፅ ለሚሰራ ሰው የተወሰኑ የትንፋሽ ስራዎች ያስፈልጋሉ። እንግዲህ ያው ባለኝ ጊዜ አሁን ደግሞ ለዝግጅቱም በተለይ የተወሰነ እንቅስቃሴ ማድረግ ያው ግቢ ይለኛል።

ያንቺን ትልቅነት እመቤትነት፣ በመልክሽ አይደለም ውበትሽን የማውቀው፣ በዝናሻ አይደለም ስምሽን የማደንቀው፣ በእውነተኛነትሽ

ሳዝበውኝ ሆናል አድራለሁኝ ሌሊቱን እሷን ሳስታወሳት የፍቅሮ አስረኛ ሆኜ በእጄ ሳልዳስሳት

አረማመድዋ ገሩ ሽንቷ ቀጭን ከችቦ አረግራጊ ሽቦ እንዳይ ቆረቁርሽ ምቾትሽ ታስቦ፣ አሃ በስመጠራቱ ያንስብሻልና የቆንጆች ንግስት እንዲያው በደፈና ዋሃ ማሪ ብየሻለው እሞት ብሻለው ማሪ ብየሻለው እጎዳ ብሻለ ናሁም ካሳይ ነኝ። ድጋሚ በአሸናፊዎች አሸናፊ በአምስተኛ ውድድር ተገናኝተናል። እንግዲህ ከባለፈው 18ኛው ዙር ላይ ጥሩ ነገር አሳይቻለሁ እና አሁን ዳኞች የሰጡኝንም አስተያየት ጨምሬበት እኔም ያለኝን ጥሩ ነገር ለእናንተ አቀርብላችኋለሁ ብዬ አስባለሁ። እንግዲህ በውድድሩ እንገናኛለን። በድምጻችሁ አግዙኝ። እናንተን የሚያስደስት ዳኞችንም በደንብ የሚያሳምን ጥሩ ስራ ሰራለሁ ብዬ አስባለሁ። አመሰግናለሁ።